ተመልሰናል ስምንት ተወዳዳሪዎች ስለነበሩ ወይ ደግሞ ስለሆኑ በሁለቱም ዙር ያሉ የዳኞችን ነጥብ እንዲሁም ደግሞ የእናንተ ወደድ ተመልካቾቻችንን የ8222 ድምር ስንደምር ደቂቃዎችን ይወስደራል ለዛ ነው አሁን ወደ ቀጣይ ሳምንት ያለፉት ሰባቱ ተወዳዳሪዎች እነማን ናቸው ዛሬ እየወደድ ነው እያከበር ነው የምንለየው ተወዳዳሪስ ማን ነው የሚለውን የምናውቅበት ሰዓት ላይ ደርሰናል። ከፍተኛ ነጥብ አምጥተው ወደ ቀጣይ ሳምንት ካለፉ ተወዳዳሪዎች እንጀምር። ወደ መጀመሪያው እናልፋለን። ዳኞች ነጥብ ባልተናገሩበት በሁለተኛው ዙር ዳኛ ብሩክ 10 ሺ የሹምነሽና አማኑኤል እኩል 9980 ሰጥተውታል። በእናንተ በተመልካቾቻችን አጠቃላይ ድምር ውጤት 20 በመቶ ተሰልቶ ኤስኤምኤሱ ማለት ነው በሁለተኛው በሁለተኛውና በአንደኛው ዙር ያገኘው አጠቃላይ ድምር ውጤት 60374 በማምጣት የዛሬ ሳምንት ከምናገኛቸው ተወዳዳሪዎቻችን መካከል የተቀላቀለው ካሳሁን ዘውዱ ነው። እንኳን ደስ ያለ። የእናንተ የውድ ተመልካቾቻችን 20 በመቶ 634 ነው። እንቀጥላለን። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ዳኛ ብሩክ እና አማኑኤል እኩል 9990 ሰጥተውታል፣ ሰጥተዋታል። እንዲሁም ደግሞ የሹምነሽ 9960 ነው የሰጠችው ነጥብ። በአጠቃላይ በእናንተ በተመልካቾቻችን ድምር ውጤት ኤስኤምኤስ 20 በመቶ ተሰልቶ ማለት ነው። እንዲሁም በሁለቱም ዙሮች ባገኙት ነጥብ ወደሚቀጥለው ሳምንት ስልሳ ሺ ሶስት መቶ አስራ አንድ በማምጣት የሚቀጥለውን ሳምንት የተቀላቀለው የተቀላቀለችው ኤፍሬም ጌታቸው ነው። እንኳን ደስ ያለሽ ኤፍሬም። የእናንተ የተመልካቾቻችን ሀያ በመቶ ድምር ውጤት ደግሞ አራት መቶ ሰማኒያ አንድ ነው። ሁለቱም ተወዳዳሪዎቻችን ስልሳ ሺን አልፈዋል። ስለዚህ በቀጣዮቹ ሳምንታት ከዚህ በላይ ድንቅ ብቃታቸውን እንደሚያሳዩን እንጠብቃለን። ሌላኛው ከፍተኛ ነጥብ አምጥቶ ወደ ቀጣይ ሳምንት ያለፈው ብሩክ 9900፣ የሹም 9910፣ አማኑኤል 9940 ነጥብ ሰጥተዋል። በአጠቃላይ 59640 በማምጣት ወደ ቀጣይ ሳምንት ማለፉን ያረጋገጠው ብሩክ ሰለሞን ነው። እንኳን ደስ ያለህ ሯን ደሳለ የእናንተ የወድ ተመልካቾቻችን 20 በመቶ 130 ነው። ሌላው ብሩክና ይሹም ተመሳሳይ 9900 ነጥብ ነው የሰጡት። አማኑኤል 9890 ነጥብ ሰጥቷል። በአጠቃላይ ድምር ውጤት ደግሞ 59342 በማምጣት ያው ደረጃ አራት ነው። ሴት ተወዳዳሪያችን ስንታየው ሰፋ ነ ነች እንኳን ደስ ያለሽ። የእናንተ የውድ ተመልካቾቻችን 20 በመቶ 142 ነው። እንቀጥላለን። የሚቀጥለው ሳምንት ከምናገኛቸው ተወዳዳሪዎቻችን መካከል በሁለተኛው ዙር ዳኞች ነጥብ ባልተናገሩበት የሹምነሽና ማንኤል እኩል 9890 ድምፅ ሰጥተውታል። ዳኛ ብሩክ ደግሞ 9880 ድምፅ ነው የሰጠው። በአጠቃላይ ድምር ውጤት የእናንተ የውድ ተመልካቾቻችን ኤስኤምኤስ 20 በመቶውን ተጨምሮበት ማለት ነው 59328 በማምጣት የዛሬ ሳምንት የምናገኘው ተወዳዳሪያችን ዳግም ተፈራ ነው። እንኳን ደስ ያለ። 20 በመቶ የተመልካቾቻችን ድምፅ 38 ነው። እንቀጥላለን በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ዳኛ ብሩክ 9870፣ የሹምነሽ 9880፣ አማኑኤል 9890 ድምፅ ነጥብ ሰጥተውታል። በአጠቃላይ ድምር ውጤት 59317 በማምጣት የሚቀጥለውን ሳምንት ከተቀላቀሉን ተወዳዳሪዎቻችን መካከል ዮሴፍ ጉልላት ነው። እንኳን ደስ ያለ ዮሴፍ ሀያ በመቶ ሲሰላ ደግሞ ኤስኤምኤስ ድምር ውጤቱ 147 ነው። ሁለት ተወዳዳሪዎች ብቻ መድረክ ላይ ቀርተዋል። መኮንንና መልካሙ ናቸው። ዛሬ የሚለየን ባለፉት ሳምንታት በድንቅ ብቃት ከዳኞች የሚሰጡ አስተያየቶችን ጭምር እያሻሻለ ዛሬ የደረሰው ዛሬ የሚለየን ማን ነው? ሶስቱም ዳኞቻችን በተመሳሳይ በሁለተኛው ዙር ነጥብ ባልተነገረበት 9750 ነው የሰጡት። በአጠቃላይ ደግሞ 59160 በማምጣት ዛሬ የሚለየን ተወዳዳሪ ያው እንደ ሁልጊዜውም እችን የቃል መግቢያ ፖስታ እናነባለን ከዛሬው የፋና ላምሮት የምዕራፍ 19 የባለ ተሰጥኦ ድምፃውያን ውድድር ለጊዜው ብትሰናበትም የነገው የአሸናፊነት ጉዞ ግን ይቀጥላል። ፋናም አብሮ ይጓዛል። መልካም እድል። ከ10 ሺ ብር ጋር የዛሬው ተሰናባች መልካሙ አረጋ ነው። መኮንን ሌት ትችላለ የመኮንንን ነጥብ እናገራለሁ። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ዳኛ ብሩክ 9830፣ የሹምነሽ 9880፣ አማኑኤል 9870 ነው የሰጡት። በአጠቃላይ ድምር ውጤት የእናንተ የተመልካቾቻችንን ጨምሮ ማለት ነው፣ 59175 በማምጣት ነው ወደ ቀጣዩ ሳምንት ያለፈው። አጠቃላይ ኤስኤምኤስ ደግሞ 20 በመቶ ሲሰላ 45 ነው። ና መሰግናለን ሰላም፣ ያው ሁሉ በሳምንታትን በድንቅ ብቃት መታል ወደዚህ ውድድር ከመግባትም በፊት በሺዎች የሚቆጠሩ ለኦዲሽን የመጡ ተወዳዳሪዎችን በልጠ ነው እዚህ የመጣውና ማመስገን የምትፈልገው ማለት የምትፈልገው ነገር ካለ በመጨረሻ ትሉን። በመጀመሪያ እዚህ ቦታ ላይ እንድገኝ መስዋትነት ይከፈለችልኝ እናቴ ማመስገን ፈልጋለሁ። ሲቀጥል ጓደኞቼንም እዚሁ ያደረጉ ጓደኞችን አመሰግናለሁ። ደግሞ ቀጥሎ ፕሮግራሙን ፋና ላምሮትን እንዲህ አይነት ፕሮግራም አዘጋጅቶ እንድንወዳደር እድሉን ስላቀረበልን ስላዘጋጀልን በጣም ከልብ አመሰግናለሁ። ከዛ በመቀጠል ዳኞችም ስሰጡኝ የነበረው አስተያየት ጉልበት የሚሰጥና ለወደፊት አሪፍ ነገር እንደሆነ ነው እና እሱን ስህተት አስተካክዬ ነገ ደግሞ ጥሩ ነገር እንትን ላለው ብዬ አስባለሁ። ሲቀጥል እነዛ አይነ ማንድን ማመስገን እፈልጋለሁ፣ የግድ መመስገን ስላለባቸው ዋጋ ይከፈሉልኝ እነሱ ናቸው እዚህ ለመድረስ ነው። በጣም እውነት ለእነሱ በጣም ክብር እንዲገባቸው አመሰግናለሁ። እናመሰግናለን። እኛም ቤት ሁሉ መልካም ነገር ይጠምክ። እናመሰግናለን። ፋና ላምሮት ምዕራፍ 19 ዘጠነኛ ሳምንት በጣም ቆንጆ ደስ የሚል ቆይታ አድርገን ነበረ። እኔ በግሌ ወድጃዋለሁ። እናንተ ምን ትላላችሁ? ዳኞች ምን ትላላችሁ? ብሩኬ ትንሽ ያጨበጨቡት፣ ተወዳዳሪዎቹ ከዚህ በላይ በሚቀጥለው ሳምንት ከፍ ይበሉ ነው አደለ? እኔ እኮ ይገባኛል፣ ዳኛ ብትሆን እራሱ የምልክት ቋንቋ ወዲያው ነው የሚገባኝ። አይ ብሩኬ ሊያጨበጭብ ብሎ እንደዚህ ማለት ነው አይተመስለኝ? እሱ ወዲያው ገብቶኝ፣ እናመሰግናለን። በነገራችን ላይ ተመልካቾቻችን፣ ፋና ላምሮት ከባለተሰጦ ድምጻውያን ውድድር በተጨማሪ ፋና ቴሌቪዥን የዳንስ ውድድር አለው። ፋና ሰማኒያ የዳንስ ውድድር ምዕራፍ ሶስት ነገ ሁለተኛ ምድብ ተወዳዳሪዎች ደማቅ የሆነ ስራቸውን ያቀርቡልናል እንዳያመልጣችሁ ለማለት ነው ስምንት ሰዓት ላይ ጠብቁ በትክክል ከዛ በተጨማሪ ለመላው የእስልምና እምነት ተከታዮች ዛሬ ምሽት ጨረቃ ከታየች ረመዳን ነገ ይሆናል ካልሆነ ደግሞ ከነገ በስቲያ ነው ፋና ላምሮት ግን አሁን ያለ ነው በዚህ አጋጣሚ ኢድ ሙባረክ ማለት እንፈልጋለን ለመላው የእስልምና እምነት ተከታዮች እንኳን ለበዓሉ አደረሳችሁ ማለት እንወዳለን አብራችሁን ስለነበራችሁ እናመሰግናለን። ፋና ላምሮት በጣም ደማቁን ውድድር በርካታ ባለተሰጥኦዎችን እያፈራ ዛሬ ላይ ደርሷል። በሚቀጥለው ሳምንት ስናገኛችሁ ደግሞ እንደ ወትሮ ሁሉ በአጓጊነቱ እንዲሁም ደግሞ ተወዳዳሪዎች ዛሬ የተሰጣቸውን አስተያየት አስተካክለው ሰባቱን ተወዳዳሪዎች እናገኛቸዋለን። የዛሬ ሳምንትስ ምን ያሳዩን ይሆን? በትክክል እሺ ምን? አይ መልእክት ከጀርባ እየነገሩን ነውና፣ ምንድን ነው እያልኳቸው ነው። አቤት፣ እውነት ነው። ምን ናንሳ? ነገ የኢድ በዓል ከሆነ እሺ፣ ነገ ካልሆነ ሰኞ ነው ያልከው። እንኳን አደረሳችሁ ብለናል ተመልካቾቻችንን። ኢድ ነው ኢድ ረመዳን ነው ኢድ አልፈጥር ነው። ጾሙ ነው አይደለም፣ ረመዳን ይፈታል። ኢድ ሙባረክ ይባላል። ኢድ ሙባረክ ማለት አዎ፣ ያው በዓል ስለሆነ ሚነላ ኢድን ይባላል። እንኳን አደረሳችሁ ነው ማለት ነው። እሺ ለማንኛውም ከልብ እናመሰግናለን እስካሁን ከእኛ ጋር ስለነበራችሁ፣ ሁሌም ለተወዳዳሪዎቻችን አቅምና ጉልበት ስለምትሆኑም ጭምር ከልብ እናመሰግናለን። በያላችሁበት ቸር ሰንብቱልን። ሳምንት በተመሳሳይ ልክ ስድስት ሰዓት ከዜሮ ዜሮ ላይ ሰባቱን ተወዳዳሪዎች ይዘን እንገናኛለን። የሳምንት ሰው ይበላል።